ወደ አጫጭር መረጃዎቻችን አለፍን። የአፍሪካ ፋይናንስ ኮርፖሬሽን የሀገሪቱን ዓመታዊ የመሠረተ ልማት ሪፖርት ይፋ ሲያደርግ 35 በመቶ የአፍሪካ ጭነት የሚጓጓዘው በኢትዮጵያ አየር መንገድ መሆኑን ተናገረም። የኬንያና የሞሮኮ አየር መንገዶች 25 በመቶ በገበያው ላይ ድርሻ እንዳላቸውም ተገልጿል። አየር መንገዱ 60 ዓለም አቀፍ ጭነት መዳረሻዎች ያሉት ሲሆን ከዚህ ውስጥ ግማሽ ያህሉ የአፍሪካ መዳረሻ መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር በ2016 ከነበረበት 266 ሺህ ቶን በ2023 ወደ 715 ሺህ ቶን የማጓጓዝ አቅም ማድረሱም ተገልጿል። 16 የጭነት አውሮፕላኖች ያሉት አየር መንገዱ በ2035 የአውሮፕላን ቁጥሩን 37 ለማድረስ እቅድ አለው ሲል ሪፖርተር በዘገባው አስነብቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር ማበልፀጉን አስታወቀም። ቦርዱ ሰባተኛውን ሀገራዊ ምርጫ በቴክኖሎጂ ታግዞ የመራጮችም ሆነ የእጩ ተወዳዳሪዎች ምዝገባ ማከናወን በሚያስችለው የቴክኖሎጂ አስተዳደር ስርዓት ላይ ከፖለቲካ ፓርቲዎች ጋር መክሯል። ውይይቱም ይህን በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓት ለፖለቲካ ፓርቲዎች አቅርቦ ሀሳብና ግብአት ለመሰብሰብ ያለመ መሆኑን ተገልጿል። በምርጫው ሂደት ላይ ግልጽነትና ጥያቄነትን ለማስፈን ያስችላል ተብሎ እንደሚጠበቅም ተነግረውለታል። የውይይቱ ተሳታፊ የፖለቲካ ፓርቲዎች በበኩላቸው ሶፍትዌሩ ጊዜ ቆጣቢና እንግልትን የሚቀንስ መሆኑን ጠቅሰው ለግልጽነትና ጥያቄነት ምቹ መደላደል እንደሚፈጥሩም ተናግረዋል። የዘንድሮ የቅድመ ምረቃ የመውጫ ፈተና መሰጠት መጀመሩን ትምህርት ሚኒስቴር አስታወቀም። ፈተናው እስከ ሰኔ 10 ቀን 2017 ዓ.ም ድረስ እንደሚሰጥ በሚኒስቴሩ የአካደሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ተናግረዋል። ፈተናው በተዘጋጁ 51 ዩኒቨርሲቲዎች ውስጥ 87 የፈተና ማዕከላት እንደሚሰጥም ገልጸዋል። የመውጫ ፈተናውን 19787 ቅድመ መደበኛ እጩ ተመራቂ ተማሪዎች ይወስዱታል እየተባለ ሲሆን ፈተና በ238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበይነ መረብ እንደሚሰጥ ከተቋሙ ማብሪያ ስር ገጽ ያገኘነው መረጃ አመላክታል። የካሜሮን ምርጫ እየተቃረበ ሲመጣ ፖሊሶችና የተቃዋሚ ደጋፊዎች ግጭት ውስጥ መግባታቸው ተገለጸ። የሞሪስ ካምቶ ኤምአርሲ ፓርቲ ደጋፊዎች በጸጥታ ኃይሎች የተዘጋውን ዋና መስሪያ ቤታቸው ለማግኘት በሚያደርጉ ጥረት በዶዋላ ከተማ ግጭት ተቀስቅሷል። ከቅዳሜ ጀምሮ ሞሪስ ካምቶ ስብሰባ ወደሚያደርጉበት የፓርቲው ዋና መስሪያ ቤት እንደሚመጡ ከተነገረ በኋላ የከተማው የተወሰኑ ክፍሎችና የአውሮፕላን ማረፊያዎች ለሞተር ብስክሌትና ታክሲ አሽከርካሪዎች ገደብ ተጥሎባቸዋል። እሁድ ዕለት የኤምአርሲ መሪ በቤታቸው ብቻ እንዲቀመጡ እንደተደረጉና ወደ ፓርቲው ዋና መስሪያ ቤት እንዳይሄዱ በፖሊስ እንደተከለከሉ የሚያሳይ ቪዲዮ አጋርተው ነበር። ካሜሮን በጥቅምት ወር ፕሬዝዳንት ምርጫ ለማካሄድ የተዘጋጀ ሲሆን የፕሬዚዳንት ፖል ቢያ ፓርቲ ከ1960 ጀምሮ በሀገሪቱ በስልጣን ላይ ይገኛል ሲል ዘገበው አፍሪካ ኒውስ ነው። የእስራኤል ጦር ሰብአዊ ድጋፍ ለማድረስ ወደ ጋዛ ታመራ የነበረን አነስተኛ ጀልባ መያዙን አስታወቅም። ጦሩ የእርዳታ እህል ጭና ወደ ጋዛ ሰርጥ ስታመራ የነበረችን ጀልባና በውስጧ የነበሩ የፍልስጤን ደጋፊ ማህበረሰብ አንቂዎችን በቁጥጥር ስር መዋሉን የገለጸው ጀልባ በሰሜናዊ ጋዛ ወደምትገኘው የወደብ ከተማ እያቀናች እንደነበር ሮይተርስ በዘገባው ጠቅሷል። በወቅቱ እስራኤል ለጋዛ ሰብአዊ ድጋፍ እንዳይቀርብ የጣለችውን ክልከላ በመጣስ ሰብአዊ ድጋፎችን ጭና ትጓዝ እንደነበረም ዘገባ አመላክቷል። የእስራኤል ውጭ ጉዳይ ሚኒስትርም ጀልባዋ በሰላም በእስራኤል ባህር ዳርቻ መድረሷንና በውስጧ የነበሩ ሰዎችም ወደ ሀገራቸው እንደሚመለሱ ገልጿል። እስራኤል ለታጣቂው ሐማስ መሳሪያ እንዳይቀርብለት በሚል ወደ ጋዛ ምንም አይነት እርዳታ እንዳይገባ ክልከላ ጥላ ብትቆይም ካለፈው ሳምንት በኋላ የተወሰነ እርዳታ የጫኑ ከባድ መኪናዎች ጋዛ መድረሳቸው ይታወሳል።